ይሄ እፎ የማያመጣብን ጣጣ የለም። እግዚኦ እግዚኦ፣ ሊጡን ያቦካሉ፣ ሊጡን እንደ ሴት ብልት ይገናኙታል። እስልምና ይፈቅዳል ምናምን ብሎ እኔ ዳቦ መብላት ነው የዘገንነኝ። በእውነት በእውነት፣ ይሄ ቁርአን የሚፈቅድ ከሆነ ሀዲሱ የሚፈቅድ ከሆነ ይሄ በጣም ጸያፍ ነው። በዚህ ዘመን የሚደረግ ከሆነ አላቅ እና ዳቦ ቤት መብላት ነው በቃ። እንግዲህ ሌላ ምን ይደረጋል? ምንም ምን አማራጭ። በእውነት ይህን ሰሙ። እኔ ያልሰማሁት ጉድ የለም። በእውነት እንዴት አይነት ነገር እንደሆነ አላውቅም። እና ያልሰማሁት እንትን የለም። ይህን ድሮ አላውቅም። በእውነት እኔ አላውቅም። ይህ ድሮ አላውቅም። እነሱ አሁን ዘመን ከወዳጅ ለክርስቲያኑ ምናምን መሸጥ ለመግዛት፣ ግን እስላም ጋር ሄደ የሚሉት ነገር አለ እና አሁን እንግዲህ አሁን እፎይ ያላመጣውጣጣ የለም። ሊጥ ተደርጎ አሁን ሊጥ ተደርጎ እሺ፣ በዛ ተቀላቅሎ ዳቦ ቤት ይሸጣሉ። ምንድን ነው በእውነት መስማት የሌለብንን ነገር ሁላ ነው ይሄ ቲክቶክ አምጥቶ ያሰማል። ምን አይነት ዘመን ላይ እንደተፈጠር ምን አይነት ዘመን እንደመጣል አሁን ንፅፅር ብላችሁ አቡ ሀይደር እግዚአብሔር አያሳድርህ አንተን። አህመድ ዲን ጀበል እንደ ጅፍልል ያርግህ። ንፅፅር ብላችሁ አምጥታችሁ ሰውን ሁላ ሌላ ነገር ውስጥ ከተታችሁ። እዚህ ውስጥ እንዳትገቡ። አላህ እጅ የለውም፣ ምግር የለውም አትበል። ተአደብ ማአላ ዘ ወጀል ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽቅ ከሆነ በማታውቀው ነገር እየገባህ ነው ያለው። ቁርአኑ ያለውም ተቀበል። ሰሚዕና ዋአጣዕና ዲን ማለት ወይስ የአላህን እጅና እግር ሄደህ ካረጋገጥህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው ይፈለግ ነው ይህ የእኛ ማንነት አይደለም ነቢዩ የነገሩን ተቀበል ዝም ቁርአን የነገርህን ተቀበል እሰየው አለቀ ከዚህ ያልፈህ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው እሺ እንግዲህ አሁን ይኸው እንደሰማችሁት አሁን ጥሩ መረዳት ላይ ነው ያሉት ግልጽም እያደረጉት ነው አሁን የሚቀራቸው በጣም ቀላልና አጭር የሆነ መልስ ብቻ ነው። ለምሳሌ ሙስሊሞች አካልን በተመለከተ ነው የማይግባቡት እንጂ አንድ ነው በሚለው ጉዳይ ላይ ይስማማሉ። ስለዚህ አሁን እነዚህ እንደሰማችሁት አላህ እግር አለው አላህ እጅ አለው ባዮች ናቸው። የተጻፈውን ነው ያነብብ፣ ነው ነው የሚሉት ትክክል ናቸው። አሁን አንድ ነው በሚለው ስለሚስማሙ አንድነቱ በምንድን ነው የሚለውን በዚሁ አጋጣሚ ግልጽ ማድረግ መቻል አለባቸው። በአካል ነው በባህሪ ነው ወይስ በአካልና በባህሪም አንድ ነው? በአካልና በባህሪ አንድ ነው አካል የሌለው ባህሪ፣ ባህሪ የሌለው አካል ስለሌለ አንድ ነው የሚሉ ከሆነ በቁርአን በአካል አንድ ነው የሚለውን ቃል ማምጣት አለባቸው። ቁርአኑ ደግሞ አላህ በአካል አንድ ነው ብሎ ያውቃል? እንዲህ የሚል ቃልም አይገኝ። አንድ አምላክ ነው የሚል ይገኛል። ለአንድ አምላክ ለአምላክ ተገዙ የሚል ይገኛል። እኔን አምልኩኝ የሚልና ቃል በቃል ማለት ነው እኔን አምልኩኝ የሚልና፣ አላህ አንድ አካል ነው የሚል ግን በጭራሽ አይገኝ። ስለዚህ የት ሊያገኙት እንደቻሉና እንዴት እንደተረዱት በዚሁ አጋጣሚ ግልጽ ማድረግ መቻል አለባቸው። የሚያምኑት ነገር ስለሆነ ማለት ነው። ይህን ግልጽ ካላደረጉ ግን ልክ ክርስቲያኖችን ስላሴ የሚል ቃሌ ትገኛል፣ አምልኩኝ የሚል ቃሌ ትገኛል እያሉ እንደሚናገሩት እነሱ ይህም መልስ መመለስ አይችሉም እና ዝም ብሎ ማይረባ እንትን ማለት ነው የሚሆን። ስለዚህ ግልጽ ማድረግ አለባቸው። እንዲሁም እኮ የስላሴ አስተምህሮ ላይ ይሄ ሎጂክ ነው። ይሄ ምንድን ነው? ስድስተኛ መንገድ ላይ አንድ ሰው ቆሞ በሁለተኛ መንገድ ያለው ዩሱፍ መስጂድ የት ነው እባካችሁ ምሩኝ? ቢላችሁ ቀጥታ በዚህ ጋር ትሄድና ሶስተኛ፣ አራተኛ፣ አምስተኛውን ሻሪ አልፈ በስድስተኛው መንገድ ወደ ቀኝ ትታጠፋለህ። ትንሽ ወደ ታች እንደወረድክ አራት ቅያሶችን እንዳለፍክ በስተቀኝ ገባ ስትል ፊትለፊት መስጊዱን ታገኘዋለህ አላችሁት። ሰውየውን መራችሁት አልመራችሁትም? መርታችሁታል። እሺ አለ ትንሽ ጥርጣሬ ያለው አሁን እንደ መራችሁኝ መስጊዱን ለማግኘት ስሄድ ቅያስ በየቦታው ስላለ ድንገት አሳስቶኝ ሳልደርስ ወይ አልፌ ወደ አንድ ቅያስ እገባና በዛው መስጊዱ ጠፍቶብኝ ሌላ ቦታ ከምሄድ እባካችሁ መስጊዱ ድረስ ውሰዱኝ ሲላችሁ፣ እናንተ ደሞ ትህትናውን አይታችሁ መኪና ካላችሁ ፒክ አድርጋችሁት፣ ካልሆነ እጁን ይዛችሁ መስጊዱ ድረስ አደረሳችሁት። አሁንስ መራችሁታል? አልመራችሁትም? መርታችሁታል። ከመጀመሪያው ምሪት ይለያል? አይለይም? የመጀመሪያው መንገዱን መጠቆም ማመላከት ነው። ፈልጎ መድረስ ለሰውየው ነው የተተወው። ሁለተኛው ግን የፈለገው ቦታ ድረስ ማድረስ ነው። ስለዚህ እዚህ ቦታ ላይ እህዲና ብለን ስንጠይቅ የትኛው ነው የተፈለገው ሲባል ሁለተኛው ነው የተፈለገው። መልካም የውስታዙን ንግግር ሰምታችኋል። በቀን ውስጥ ከ17 ጊዜ በላይ ቀጥተኛው መንገድ ምራን የምንለው እንዱ እንዲጠቁመን ብቻ ሳይሆን እንዲያደርሰንም ነው የሚል ትምህርት ነው ያስተላለፈው። አሁን እዚህ ላይ ከፍተኛ ጥያቄ አለን፣ እኛ በጣም ብዙ ጥያቄ ማለት ነው። ለምሳሌ ሱራ አልበቅራ ወይም የላሚቷ ምዕራፍ 213 ላይ እና ሱራ ዩኑስ ቁጥር 25 ላይ አላህ የሚሻውን ወደ ቀጥተኛ መንገድ ይመራል ይላል። ምን የሚለውን የሚሻውን ወይም የሚፈልገውን። ስለዚህ አንተ በቀን ውስጥ ከ17 ጊዜ በላይ ቀጥተኛውን መንገድ ምራን ስላልክ አይመራህም፣ እሱ ካልፈለገ ማለት ነው። ይሄ ለምን ሆነ ካላችሁ፣ ደግሞ በሱራ 7 179 ላይ ከጋኔንም ከሰዎችም ብዙዎችን ለገሃነም ፈጠርን ይላል። ስለዚህ አላህ የፈጠረው አብዛኛውን ከጋኔንና ከሰዎች ለገሃነም ነው። ስለዚህ የሱ ወደ ቀና መንገድም እንዲመራህ የሱ ፍላጎት ነው። እንደገና ደግሞ አብዛኛውን ገና ሲፈጥርህም አብዛኛውን ሰው የፈጠረው ለገሃነም ነው ያንተ አስተዋጽኦ ምንም የለውም ማለት ነው። ስለዚህ የአላህ ፍቃዱ ምንድን ነው? ሰዎችን አብዛኞችን ገሃንም ማስገባት ነው። በተመሳሳይ ሳይ አልቡሃሪ 6614 ላይ አዳምና ሙሴ ይከራከራሉ። ሙሴ አዳምን በአንተ ምክንያት እኮ ነው ከገነት የተባረር ነው ብሎ ይለዋል። አዳምን ቢል ጥሩ ነው። እዚህ ላይ እኔ ከመፈጠሬ አርባ ዓመት በፊት አላህ ወስኖ በጻፈብኝ እንዴት ትወቅሰኛለህ? ይለዋል እኔ ከመፈጠሬ ከአርባ ዓመት በፊት ነው የተጻፈብኝ ነገር ይለዋል ከዛ በዚህ ክርክር ላይ አዳም አሸነፈ ይላል ሀዲሱ ስለዚህ አዳም ኃጢአተኛ ተጠያቂ አይሆንም ማለት ነው ለምን አላህ የጻፈበት ነው አዳም ያንን ባያደርግ ኖሮ እንደውም አላህ ውሸታም ይሆናል አዳም ያንን በማድረጉ ደግሞ አዳም ተጠያቂ አይሆንም ለምን አላህ የጻፈበት ስለሆነ በተመሳሳይ ሌላ ሀዲስ ላይ ደግሞ አንድ ሰው እድሜ ልኩን መልካም ነገር አድርጎ ሊሞት ገነት ሊገባ አንድ እርምጃ ሲቀረው የተጻፈበት ከመወለዱ በፊት ለገሃነም ከሆነ አላህ መጥፎ ነገር አሰርቶት ገሃነም ይከተዋል። በተቃራኒው ደግሞ መጥፎ ነገር እድሜ ልኩን ሲሰራ ኖሮ ከመወለዱ በፊት መላእክቶች የጻፉበት ለገነት ከሆነ ገሃነም ሊገባ አንድ እርምጃ ወይም ትንሽ እርምጃ ሲቀረው መልካም ያሰሩትና ገነት ይከቱታል። ስለዚህ የሰዎች ነፃ ምርጫ ፍሪ ዊል ምንም የለም በእስልምና ውስጥ ማለት ነው። ሌላኛው ግን መንገድ የሚመራን ነው ብሎ ያነሳው ኤግዛምፕል አለ። በመኪና መስኪዱ ጋር ያደርሳችኋል አለ። የጠቆማችሁም ያደረሳችሁም መራ ይባላል አለ። ኦኬ አላህን ሁለተኛውን ኤግዛምፕል ነው የምንወስደው አለ። መስኪዱ ድረስ ሚያደርሰን ነው አለ። መስኪዱና መንገድ የሚጠቁመው ሰውዬ አንድ አካል አይደሉም አላህ እዛ ድረስ የሚያደርስ መስጊዱ ድረስ የሚያደርስ ከሆነ አላህ ራሱ ፈጣሪ አይደለም ማለት ነው። ወደ ሌላ ነገር ነው የሚያደርሳችሁ ወደ ሌላ አካል ነው የሚያደርሳችሁ ማለት ነው። እራሱ መዳረሻ ሳይሆን ወደ ሌላ መዳረሻ ነው የሚያደርሳችሁ ማለት ነው። መዳረሻ አይደለም። መዳረሻ ቢሆን እኮ ያሰውዬ ወደ መስጊድ እዙ አሄድም ነበረ። ራሱ መዳረሻ ስላልሆነ ግን ወደ የተወሰደ ወደ ሌላ አካል ወደ መስጊድ ወደሚባለው መዳረሻ ወሰዳችሁ ማለት ነው። ስለዚህ አላህ ምንድን ነው ማለት ነው መድረሻ ሳይሆን አድራሽ ነው። ወዴት ነው የሚያደርሳችሁ ነው የኛ ጥያቄ እኮኛ ኢቨን አላህ ራሱ መንገድ ጠፍቶበት ይጠይቃል። መንገድ እኮ ሱራ አልፈትያ ቁጥር ስድስት ላይ ቀጥተኛውን መንገድ ምራን ይላል። አላህ ራሱ አላህ ራሱ ይጸልያል። ምን ብሎ? ቀጥተኛውን መንገድ ምራን ብሎ። ማንን ነው ቀጥተኛውን መንገድ ምራን የሚለው? ወደ የትስ ነው? ሌሎቹ ምዕራፎች ላይ በልበልበል የሚል አለ ሱራ አልፈት ያሌ ግን በል ሚል የለውም። ሲጨንቃቸው አማርኛ ቁራኑ ላይ ቁጥር ሰባት ላይ በቅንፍ ውስጥ በል ብለው ከትተዋል። ኦሮምኛው ላይ አሁን ብታዩት ትርጉም ኦሮምኛ ላይ በል የሚለው የለም። አረብኛው ላይም በል የሚል የለም። አላህ ራሱ ምን እያለ ይላል? ቀጥተኛው መንገድ ምራን ይላል። ስለዚህ አላህ ራሱ ቀጥተኛው መንገድ አያውቀውም ማለት ነው። ሌላ ግን በጣም የሚገርመው አላህና ነቢዩ መሐመድ ቀጥተኛው መንገድ እንደጠፋባቸው የሚናገርን ላንብብላችሁ። እንደዚህ ይላል። ምዕራፍ 34 ቁጥር 24 ላይ ከሰማያትና ከምድር የሚሰጣችሁ ማን ነው በላቸው፣ አላህ ነው። እኛ ወይንም እናንተ በትክክለኛው መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። በትክክለኛው መንገድ ላይ ወይንም በመሳሳት ውስጥ ነን በላቸው። ስለዚህ አላህ ምን እያለን ነው? እርግጠኛ አይደለም ማለት ነው። ወይን እኛ ወይን እናንተ ትክክለኛ ነን ወይንም የተሳሳትን መንገድ ውስጥ ነን በላቸው እያለን ነው። ስለዚህ አላህ ሹር አይደለም፣ ሙሐመድም እርግጠኛ አይደለም በመንገዱ ማለት ነው። እርግጠኛ ነው ብትሉ እንኳን ወደ የት ነው የሚያደርሳችሁ? ራሱ መዳረሻ እንዳልሆነ ኡስታዙ በመጣው ኤግዛምፕል ላይ አሳይተናል። አንድ አካል ካልሆነ ወደ ሌላ ቦታ ነው የሚያደርሳችሁ። ወዴት ነው የሚያደርሳችሁ? ኢየሱስ ግን ምን አለ? ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ መንፈስ ቅዱስ ወደ እውነት ይመራችኋል አለ። ወዴት ይመራችኋል? ወደ እውነት። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ደግሞ ኢየሱስ እንደዚህ ይላል፣ የእውነትና የሕይወት መንገድ እኔ ነኝ፣ በእኔ በኩል ካልሆነ በቀር ወደ አብ የሚመጣ የለም። የእውነትና የሕይወት መንገድ ማን ነው? ኢየሱስ ነው። ስለዚህ የእውነት የሕይወት መንገድ ማን ነው? ኢየሱስ ነው። ወዴት ነው የሚወስዳችሁ? ወደ አብ። ሶ የእውነት የሕይወት መንገድ ኢየሱስ ከሆነ መንፈስ ቅዱስ ደግሞ ወደ እውነት የሚያመጣችሁ ከሆነ ወደ አብ የሚከሄደው ደግሞ በኢየሱስ ከሆነ ሶስቱም አካላት እዚጋ የተለያዩ ናቸው። ሶስት አካላት አሉ። ሶስት አካላት እንዳሉ አሳይተናል። አላህ ግን ወደ የትኛው አካል ነው የሚያደርሳችሁ? በመለኮታ አንድ እንደሆኑ አብና ወልድ ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን ይላል። ስለዚህ እኛ መንገዱን እናቃለን። መንገድ፣ ህይወት፣ እውነት የሆነውን መንገድ እናቃለን። ይህ መንገድ ደግሞ ትክክል እንደሆነም እናውቃለን። ምክንያቱም የዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ ኢየሱስ እኔ ወደሚሄድበት መንገድ አውቃለሁ ይላል። ምስክርነቴም እውነት ነው ይላል። አላህ ግን ምን ብሏል? ወደሚሄድበት መንገድ እንደማያቅ ምዕራፍ 34 ቁጥር 24 ላይ እኛ ወይን እናንተ ተሳስታችኋል እያለ ነው። ኢየሱስ ደግሞ በዮሐንስ ወንጌል ምዕራፍ 8 ቁጥር 14 ላይ መንገዱን እኔ አውቃለሁ ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም እርሱም በሰማይ የሚኖር የሰው ልጅ ነው ይላል። ስለዚህ እኛ ወዴት እንደምንሄድ እውነተኛውን መንገድ እናውቃለን። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ በግልጽ እኔ መንገድ ነኝ፣ እኔ ህይወት ነኝ፣ እኔ እውነት ነኝ ብሏል። ይህ መንገድ ብዙ መንገዶች ስላሉ እኔ አለ መንገድ ነኝ አለ። ምን አይነት መንገድ ብዙ አስተሳሰቦች ስለሉ እውነተኛ መንገድ አለ። ያ እውነተኛ መንገድ ወዴት የሚወስድ ነው? ወደ ህይወት። ያ ህይወትስ ወዴት ነው? ወደ አብ። እንደዚህ ነው የኛ መንገድ። አላህ ግን ወደ የትኛው መንገድ? ወደ የትኛው እውነት? ወደየት ነው የሚወስዳችሁ? አያቀውም እኮ ራሱ። ሱራልፈቲያ ቁጥር ስድስት ላይ ራሱ መንገዱን ምሩኝ ይላል። ምዕራፍ 34 ቁጥር 24 ላይ ደግሞ ወይን እናንተ ተሳስታችኋል፣ ወይን እኛ ተሳስተናል ይላችኋል። ስለዚህ ማን ነው ትክክለኛውን መንገድ የያዘው? እኛ እርግጠኛ ነን በመንገዱ ወዴት እንደምንሄድም ከየት እንደመጣንም ወዴት እንደሚሄድም አስቀድሞ የሚያውቀው የትንሣኤው ጌታ ነግሮናል። እናንተ ግን ይህን ታውቁ ይሆን? እያንዳንዳቸው ሙስሊሞች እንደ እስልምና አስተምሮ ገነት ለመግባት አንድ አይሁድ ወይንም ክርስቲያን መስዋዕት አድርገው እንደሆነ ታውቃላችሁ። አለበለዛ ገነት አይገቧትም። እንደዚህ ይላል ሳይ ሙስሊም 27 67 ኤ ላይ ወን ኢትል ቢ ዴይ ኦፍ ርስተሬክሽን አላህ ውድ ዲሊቨር ቱ ኤቭሪ ሙስሊም እጅው ኦሬ ክርስቲያን ንሴ ስ ዩር ሪስኪ ፍሮም ሄል ፋየር። በትንሣኤ ቀን፣ በቅያማ ቀን ይላል አላህ ለያንዳንዱ ሙስሊም፣ አይሁድ ወይም ክርስቲያን ይህ ከእሳት መዳኛ ነው ይለዋል። አንድን ጨምር ዋይደሰሊን 32 ሚሴንጀር ኦፍ አላ ሰይድ የአላ መልክተኛ እንዲህ አለ። ኦን ዘ ደይ ኦፍ ሪሰሬክሽን በትንሣኤ ቀን ወይም በቅያማ ቀን አላ ዊል ዲሊቨር ቱ ኤቨሪ ሙስሊም እጅው ኦሬ ክርስቲያን አነሰይ ዲስ ኢዝ ዩር ራንሰም ፍሮም ሄልፋየር። በትንሣኤ በቅያማ ቀን አላህ ለእያንዳንዱ ሙስሊም አንድ ክርስቲያን ወይም አይሁድ ይሰጥና ይህ ቤዛህ ነው ይለዋል። ቤዛ ማለት በእርድ የሚቤዣው ማለት ነው ስለዚህ አንድ ሙስሊም ጋነም እንዳይገባ ገነት ለመግባት ለእያንዳንዱ አንድ ክርስቲያን ወይ አንድ አይሁድ ይሰጠዋል እሱን አርዶ ነው ገነት የሚገባው መጽሐፍ ቅዱስ ግን ምን ይላል በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 6 ላይ ራሱን ለሁሉ ቤዛ ሰጠ ይህም በገዛ ዘመኑ ምስክርነቱ ነበር ይላል ክርስቶስ ስለሁላችን ምን ሆነ ቤዛ ሆነ እንዲሁም በማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል ክርስቶስ። በራሱ ፍቃድ ወዶ ፈቅዶ መጥቶ ለእኛ ኃጢአት ሲል ሞተልን። እነሱ ግን እኛን አርደው ነው ገነት የሚገቡት። እያንዳንዱ ሙስሊም ቤዛቸው ምንድን ነው? ክርስቲያን ወይን አይሁድ ነው።